የሰው ዘር ጋ ያለውን የልዩነት መብዛት ከሌሎቹ ፍጥረታቶች አንጻር ሲታይ በጣም ከፍተኛ ዲፍረንስ እንዳለው፣ ፍጥረታቶች በየተፈጠሩበት ቦታ ሲኖሩ ልዩነት የሚባለውን ጉዳይ የሚያውቁት በተለይ ወደ እንስሳትና ወደ ተለያዩ እጽዋቶች ስንመለከት ልዩነትን የሚያውቁት የፆታ ልዩነትን እንጂ ከዛ ውጭ ያለ ልዩነትን እንደማያቁው ብዙ ሰዎች አያስተውሉም። ሁሉም ሲፈጠሩ ከነበሩበት ማንነታቸው እስከሚሞቱበት ሰዓት ድረስ የሚያውቁት የዛ የፍጥረት አባል እንደሆኑ እንጂ ቆንጆ ይሁኑ ትልቅ ይሁኑ ትንሽ ይሁኑ እነዚህን ልዩነቶች የሚያስተውሉበት አጋጣሚ የለም። ሰው የሚባለው ፍጡር ከተወለደ ጊዜ ጀምሮ ወይም ደግሞ ይችን ዓለም ከተቀላቀለ ጊዜ ጀምሮ ሁሌ የልዩነት ሰለባ ነው። ልዩነቶች በደንብ ህጋዊ ናቸው። ምድር ላይ የሀብት ልዩነት ሊሆን ይችላል፣ የእውቀት ልዩነት ሊሆን ይችላል፣ ወይም የውበት ልዩነት ሊሆን ይችላል፣ የዝና ልዩነት ሊሆን ይችላል፣ የሀገር የቀለም ልዩነት ሊሆን ይችላል። ልዩነትን ያወቀበትን ወይም ደግሞ የልዩነት ተገዢ የሆነበትን ምክንያት መነሻ አለ። ያ ደግሞ ከመሰረቁ ጋር የተያያዘ ነው። ሌሎቹ ፍጥረታቶች ግን ተሰርቀው ሳይሆን ሰው ስለተሰረቀ እና በተሰረቀ ሜዳ ላይ ሊያኖራቸው እየሞከረ ስለሆነ የዛ ገፈት ቀማሽ ናቸው እንጂ የችግሩ ዋና ተጠቂ አይደሉም። ሰው ፈጣሪ ጋ ዲያሎግ ሲከፍት ወይም ደግሞ ግንኙነት ለማድረግ ሲሞክር ፈጣሪ በዚህ ልዩነቶች ውስጥ እየገባ የልዩነት ለውጥ እንዲያመጣለት እስከ መጠየቅ ደረጃ ድረስ እንዲደርስ አስገድዶታል። ፈጣሪ ሲያይ ፍጥረቶቹን ወይም ደግሞ ሰውን ብቻ ሳይሆን አጠቃላይ ፍጥረቶቹን ሲያይ በዛ ፍጥረት ማንነቱ ነው የሚያየው እንጂ ካለው የቅርጽ ልዩነት አንጻር ሊያየው አይችልም። ሁሉም ሰው ከፈጣሪ ዘንድ ሲታይ ወይም ደግሞ ፈጣሪ አንድን ነገር ሲያደርግለት ለፍጥረቱ የሚያየው እነዚህ ሥጋዊ ልዩነቶችን ሳይሆን ትክክለኛ ሰው የሆነውን ማንነቱን ስለሆነ እሱ ደግሞ ሁሉም ሰው ተመሳሳይ ነው በሱ። ሰላም! የእውነትን በፍቃድ የዩቲብ ቻናል ተከታታዮቻችን ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። ስለዚህ ይህንን ቪዲዮ ከኔ ጋ በመቆየት እንድትከታተሉ ጋብዛለሁ። ዛሬ ልዩነት በሚል ርዕስ አዲስ ትምህርት ይዤላችሁ ቀርቤያለሁ። ሁሌ እንደምናደርገው በምናመጣው ርዕስ ዙሪያ አንዳንድ መነሻ ሀሳቦችን ለእናንተ እንሰጥና ከዛ እነዛን መነሻ ሀሳቦች ይዛችሁ እኛ የምንለው ነገር ወይም የምናስተምረው ነገር ከተመቻችሁ በአካል የመግቢያ ክላሳችን ላይ በመጀመሪያ በመምጣት እንድትከታተሉ የምንጋብዝበት ሁኔታ ይኖራል። ስለዚህ ይሄ ልዩነት በሚለው ርዕስ ያመጣሁትን ትምህርት አብራችሁኝ እንድትከታተሉ ጋብዛለሁ። ልዩነት የሚባለውን ነገር ያው ብዙ ሰዎች ከዚህ በፊት በተለያየ አጋጣሚዎች ሰምተውታል ወይም ራሳቸውም አስተውለውታል እና ሁሌ ደግሞ እንደማደርገው ሰዎች ከሚያውቁት ደግሞ ባለፈና በዘለለ ወይም ደግሞ ሰዎች ባልተመለከቱበት አቅጣጫ የእኔም የበርኬም ትምህርት ሁሌ እንደሚያደርገው በአዲስ ሀሳብ ይዘን የምንመጣቸው ጉዳዮች ናቸው እነዚህ ጉዳዮች እና ሁሌ እንደምንለው ግን ዛሬም ያው ከእሱ ሀሳብ ልነሳና ወደ መደበኛ ትምህርት ይገባለው። የኛ ትምህርቶች ወይም ደግሞ እኛ ወደ እናንተ ይዘን የምንመጣቸው ሀሳቦች እዚ ዓለም ላይ ከዚህ በፊት ቃሎቻቸው የተባሉ ይሆኑ እና ግን ከቃሎቹ በስተጀርባ ያላቸው ትርጓሜ ደግሞ በአዲስ እኛ ጋ ይቃኛሉ እያልን እሱን ቀድመን እያሳወቅን ነው ወደ ትምህርቶቻችን የምንሄደው እና በተመሳሳይ ሁኔታ ዛሬም ልዩነት በሚለው ርዕስ ያመጣውላችሁ ትምህርት ልዩነትን እኔ ለእኔ ትምህርት ግብዓት እንዲሆነኝ አድርጌ ሳቀናጀው ያመጣሁት ልዩነቶች በፍጥረታቶች መካከል ያሉ ልዩነቶችን አነሳ እና ከዛ ደግሞ ወደ ሰው ዘር ወይም የሰው ልጅ ወደሚባለው ፍጥረት መጥቼ የሰው ዘር ጋር ያለውን የልዩነት መብዛት ከሌሎቹ ፍጥረታቶች አንፃር ሲታይ በጣም እንትን ነው ከፍተኛ ዲፍረንስ እንዳለው የምገልጽበት ቆይታ ነው የሚሆነው እና ይሄንን ወደ ትንታኔው ስንገባ ምን ይመስላል? ፍጥረታቶች ያው በምድር ሲኖሩ ወይም ደግሞ በያሉበት በየተፈጠሩበት ቦታ ሲኖሩ ልዩነት የሚባለውን ጉዳይ የሚያውቁት በተለይ ወደ እንስሳትና ወደ ተለያዩ እጽዋቶች ስንመለከት ልዩነትን የሚያውቁት የፆታ ልዩነትን እንጂ ከዛ ውጭ ያለ ልዩነትን እንደማያውቁ ብዙ ሰዎች አያስተውሉም። እና ይሄ ማለት ምን ማለት ነው? ሰው ጋር ስመጣ በተለይ በጉልህ ነገሩን አንደርስታንድ ታደረጉታላችሁ ወይም ትረዱታላችሁ። ሰው ጋር ሲመጣ ያሉ የልዩነት ብዛቶችን ወደ ጎን እናቆያቸውና ሌሎች ከሰው ውጭ ያሉ ፍጥረታቶች ጋር ስንሄድ እነሱ የዚህን አሁን ያልኳችሁን መሰረታዊ ወይም ደግሞ ተፈጥሯዊ ልዩነትን ከማወቅና ከእሱ ጋር ተያይዞ ያለውን የዕለት ተዕለት ኑሯቸውን ከመቀጠል ባለፈ ሌሎች ክፍፍሎችን ወይም ልዩነቶችን በጭራሽ አያውቁም እና ሁሉም ሲፈጠሩ ከነበሩበት ማንነታቸው እስከሚሞቱበት ወይም ደግሞ በስጋቸው ሞተው ከዚህ ምድር እስኪወጡበት ሰዓት ድረስ የሚያውቁት የዛ የፍጥረት አባል እንደሆኑ እንጂ ቆንጆ ይሁኑ፣ ትልቅ ይሁኑ፣ ትንሽ ይሁኑ ወይም ደግሞ ወደ ሰው ጋር ስንመጣ፣ በደንብ እየከፋፈልኩት ይሄዳለሁ፣ እነዚህን ልዩነቶች የሚያስተውሉበት አጋጣሚ የለም። የሌለበት ደግሞ ምክንያቱም ደግሞ እነሱ ይሄን አይነት ክፍፍሎች ውስጥ መግባት የሚችሉት ከወደቁ ብቻ ስለሆነ ነው። ወይም ደግሞ ሁሌ እንደምንለው ሰው የሚባለው ፍጡር ከሌሎች ፍጥረታቶች አንፃር ሲታይ ወድቋል ወይም ከስሯል ወይም ደግሞ ሊኖረው የሚገባውን ሕይወት እየኖረ አይደለም ስንል ያልንበት ምክንያት አንዱም ወደ እንደዚህ አይነት ጉዳይ ውስጥ ስለገባና እራሱን ከአንድ ፆታ ወይም ደግሞ ከአንድ ፍጥረት ጎራ ከመመደብ ባለፈ ወደ ብዙ ክፍፍሎሾች ውስጥ የመጣ እንደሆነ እንግዲህ በተለያዩ ትምህርቶቻችንም ከዚህ በፊት ስንገልጽ ቆይተናል እና እነዚህ ግን ፍጥረታቶች ይሄንን ግንዛቤ አለመያዝ ወይም ደግሞ ይሄንን አለማወቃቸው በአንጻሩ፣ እንደ አላዋቂነት ሳይሆን ሊቆጠርባቸው የሚገባው እንደውም እነሱ ናቸው የተጠቀሙት እያለን ሁሌም እንላለን እና ከጥንት የምታያቸው የፍጥረታት አይነቶች ከሰው ውጭ ያሉት ዛሬ ድረስ ወይም ደግሞ ከዛሬም በኋላ ደግሞ እስከ መጨረሻውን ቢሄዱ የሚያውቁት ውስን የሆነ እውቀት ይሆንና ያንን እውቀት ደግሞ አዋቂ ሆነው አይደለም የሚኖሩበት። ከነዛ እውቀቶች መካከል የላቸውም ከምላችሁ እውቀቶች መካከል አንደኛው እውቀት ይሄ የልዩነት እውቀት ነው ማለት ነው እና እሱ ከውድቀት ጋር የመጣ እውቀት ነው። ከመምጣቱን ጋር ተያይዞ ደግሞ ያመጣቸውን ችግሮች ወደ በኋላም እየጠቀስኩኝ ይሄዳለው። ግን ዞሮ ዞሮ ማሰሪያ ሀሳቡ ምንድን ነው? እነዚህን ፍጥረታቶች ከሰው ውጭ ያሉትንና ሰውን ለይተን ለማየት ጥሩ መድረክን ስለሚሰጠን ነው። እና የፍጥረታቶች መልክ ይሄንን ሲመስል ወደ ሰው ጋር ደግሞ ስንመጣ ወይም ደግሞ ወደ ሰው ጎራ ደግሞ ስንሄድ ሰው የሚባለው ፍጡር ከተወለደ ጊዜ ጀምሮ ወይም ደግሞ ይችን ዓለም ከተቀላቀለ ጊዜ ጀምሮ ሁሌ የልዩነት ሰለባ ነው። ሁሌ ልዩነቱን ኮንሸስሊ ይነገረዋል፣ ያውቃል፣ ራሱን ይነቃል በዚህ ጉዳይ ዙሪያ እና ሁሌ የዕለት ተዕለት እንቅስቃሴ ወይም ደግሞ ኑሮን ወይም ደግሞ የዕለት ተዕለት ጉዞውን የሚቃኘው በእነዚህ ልዩነቶች መካከል ነው እና እና እነዛ ልዩነቶችን ብዙ ሰው የሚቀበለው ነገር አርጎ ከሆነ ፌቨር የተደረገው ራሱን ሊቀበል ሊቀበል ሊሞክር ያ ነገር ደግሞ ልዩነቱን አይቶት ከነዛ ጥሩ ቅርጽ አላቸው ከሚባሉት ሰዎች ጎራ ደግሞ ራሱን ካላገኘው ደግሞ ያልኖረ ያልኖረ አይነት ስሜት ሊሰማው እና አነስኩኝ ብሎ ራሱን ሊቆጥር የሚሄድበት አካሄድ ነው ያለው እና ይሄ ያው ኢትዮጵያ ውስጥ ወይም ደግሞ አፍሪካ ውስጥ ወይም ደግሞ አንድ ክልል ላይ ያለ ጉዳይ ሳይሆን በዓለም አቀፍ ደረጃ ሁሉም ሰው ዘንድ ያለ ችግር ነው። እና እንደውም በብዙ መልኩ ሲበረታታ ያዋለው ልዩነቶች በደንብ ህጋዊ ናቸው። ምድር ላይ የሀብት ልዩነት ሊሆን ይችላል፣ የእውቀት ልዩነት ሊሆን ይችላል፣ ወይም የውበት ልዩነት ሊሆን ይችላል፣ የዝና ልዩነት ሊሆን ይችላል፣ የሀገር የቀለም ልዩነት ሊሆን ይችላልና የቀለም ልዩነትን ለምሳሌ እንደውም አንዱን መዘን ብናነሳ ሰዎች ከሌሎች ሰዎች ዘንድ የቀለም ልዩነት የኖራቸው ከሚኖሩበት መልክዓ ምድራዊ አቀማመጥ ጋር በተያያዘ ወይም ደግሞ ለፀሐይ ካላቸው መስተጋብር ጋር በተያያዘ ያለ ልዩነት ነው እንጂ ሌላ የሀብትና የድህነት ልዩነት ሊሆን አይገባውም ነበር። እውቀቱም ሊኖር አይገባም ነበር ለማለት ነው። እና እነዚህ ነገሮች ግን አንዴ ምድር ላይ ከገቡ በኋላና የሰው ዘርን ከተቆጣጠሩ በኋላ ከዘመን ዘመን እየጨመሩ እየባሱ የበለጠ ደግሞ ሰውን እንዳይኖር እያደረጉ የሄዱበት ሁኔታ ነው ያለውና ይሄ ደግሞ የሆነበት መንስኤም አለው። ያው ሁሌ እንደምንለው ነው። አንዳንድ ሀሳቦችን ለእናንተ እንደ መቀስቀሻ ወይም በአዲስ እንትን ነገሮችን ለማሳያነት ስለሆነ የምንጠቀመው በደንብ በጥልቀት አንገባባቸውም እንጂ አንዳንድ የምናነሳቸው ሀሳቦች መነሻቸውን ከዛ ያሉበትን ሁኔታ እስከ ማብቂያቸው ሙሉ ጠቅለል ያለ ነገር ነው እንትን የምንለው ይዘን የምንሄደው እና እነሱን ነገሮች ግን ወደ መደበኛ ክላስ እናቆያለን፣ ብዙ ጊዜ ምክንያቱም ካለንም የጊዜ ውስንነት፣ ግን ከሱም በላይ ደግሞ ሰዎችን በእንደዚህ አይነት መልኩ አዋቂ ለማድረግ ወይም ደግሞ ከዚህ በፊት ዓለም ላይ ከሰሙት እውቀት የተሻለ እውቀትን ሰጥተን የተሻለ አዋቂነትን ዝናን እንዲያገኙ ለማድረግ ስላልሆነ ዓላማችን ትንሽ ትንሽ ከዚህም ከዛም ቀንጨብ ቀንጨብ እያደረግን የምናመጣላችሁ ለዛ ነው እና። መነሻም ግን አለው ልል ፈልጌ ነው። ወይም ደግሞ ሰው ልዩነትን ያወቀበትን ወይም ደግሞ የልዩነት ተገዢ የሆነበትን ምክንያት መነሻ አለ። ያ ደግሞ ከመሰረቁ ጋር የተያያዘ ነው ብዬ ከዚ በፊትም የተወሰነ ነካክቼ የላቸዋለው እና ሌሎቹ ፍጥረታቶች ግን ተሰርቀው ሳይሆን ሰው ስለተሰረቀ እና በተሰረቀ ሜዳ ላይ ሊያኖራቸው እየሞከረ ስለሆነ የዛ እንትን ናቸው፣ ገፈት ቀማሽ ናቸው እንጂ የችግሩ ዋና ተጠቂ አይደሉም በሚል እናነሳለን እና ሰው ግን ከሱ ውጭ ያለን ነገር ስላስጠጋና ልዩነት የሚባለውን ነገር በዛ ባስጠጋው አማካኝነት ስላወቀ እና በዛ ውስጥ የራሱን ህይወት እየቃኘ እየሄደ ስለሆነ የዚህ ጉዳይ እንትን ሆኗል፣ ሰለባ ሆኗል። ስለዚህ አሁንም ባለው የዕለት ተዕለት ኑሮ በጣም እየተቸገረበት ያለበት ጉዳይ ነው። ሁሉም ሰው ማንም ሰው ሳያስረዳው የሚገባው ጉዳይ ነው። ይሄ ጉዳይ በስሜቱ ይገባዋል፣ በሀሳቡ ይገባዋል፣ በተለያየ ሁለንተናው የሚረዳው ሀሳብ ነው ያለውና እና ሁሌም ካለበት ቅርጽ ይልቅ ሌላን ቅርጽ የመሻት ነገር የመፈለግ ያመጣበታል። የተሻለ ነገር ደግሞ ያስኩኝ ካለ ደግሞ የዛም ነገር ደግሞ የዋስትና ጥያቄ ውስጥ ይገባል። ከዚህ በፊት እንዳስተማርኩት ትምህርቴ ማለት ነው እና እነዚህ ሁሉ ግን ማሰሪያቸው እንዳልኩት ነው፣ ሰው ገና ራሱን አውቆ ወይም ራሱን ችሎ እየኖረ ስላልሆነ እና የዛ ሰለባ ውጤት ስለሆነ ነው። እሺ፣ ስለዚህ እንደ ማጠቃለያ ወይም ደግሞ ይሄ ችግር ብሶ ብሶ እስከምን ደረጃ ደረሰ የሚለውን ለማሳያ እና ወደ ቪዲዮ ማጠቃለያ ለመምጣት ይሄንን ነገር ሰው ፈጣሪ ፈጣሪ ከሚባለው አካልም ጋር ዲያሎግ ሲከፍት ወይም ደግሞ ግንኙነት ለማድረግ ሲሞክር ፈጣሪ በዚህ ልዩነቶች ውስጥ እየገባ የልዩነት ለውጥ እንዲያመጣለት እስከ መጠየቅ ደረጃ ድረስ እንዲደርስ አስገድዶታልና፣ ፈጣሪ ሰውን ሲያየው ሰው የሚመስለው እንግዲህ ሁሌ ላለው ሰው በትክክለኛ ባህሪው ፈጣሪ ነው። አላወቀው ግን፣ በራሱ ግምት ሲገምት ፈጣሪን እነዚህን የሰዎችን ልዩነት አይቶ በነዛ ልዩነቶች ውስጥ እጁን አስገብቶ የፖዚሽን ለውጥ ወይም ደግሞ አንዱን ሰው ወደ ሌላ ሰው ቅርጽ የመቀየር ድርጊትን የሚያደርግና በሱ ውስጥ የሚለመን ወይም በሱ ውስጥ ጥያቄዎች እንዲቀርቡለትና ብዙ መማጸኛዎች እንዲቀርቡለት የሚጠብቅ ተደርገው ነው ሰው የተረዳውና እሱ ደግሞ ትልቅ ስህተት ነው እንላለን ሁሌኛ። እና ምክንያቱም ፈጣሪ ሲያይ ፍጥረቶቹን ወይም ደግሞ ሰውን ብቻ ሳይሆን አጠቃላይ ፍጥረቶቹን ሲያይ በዛ ፍጥረት ማንነቱ ነው የሚያየው እንጂ ካለው የቅርጽ ልዩነት አንፃር ሊያየው አይችልም። እና እነዚህ የቅርጽ ልዩነቶች ስጋ ላይ ያሉ ልዩነቶች ናቸው። ሀብታምነት፣ ድህነት ወይም ደግሞ ጥቁርነት፣ ነጭነት የሚባሉት ስጋ ላይ ያሉ ልዩነቶች ናቸው እንጂ ወደ ስብእና እየተጠጋን ስንሄድ እነሱ ልዩነቶች የሉም ፍጥረት ወደሚለው ማንነት ስለሆነ ሁሉም ተጠቃለው የሚገባው ማለት ነው። እና ከፈጣሪ ጋር ያለውን ኮሚኒኬሽን ራሱ በተበረዘ መልኩ እንዲያየው ያደረገው ጉዳይ ይሆንና ይሄ ጉዳይ ሌሎቹን ደግሞ ከሰው ውጭ ያሉትን ፍጥረታቶች ብናያቸው አንድም በስጋም በስብናም ቢታዩ አንድም ፉክክር ማናይባቸው፣ አንድም ንጽጽር ማናይባቸው ወይም ደግሞ ዲስኮንፈርት ሲፈጠርባቸው ማናስተውላቸው ይሄ ልዩነት አለን ወይም ደግሞ እከሌ ከኔ የተሻለ ነው ወይም እኔ ከከሌ የተሻልኩ ነኝ በሚል አይነት ግንዛቤ ውስጥ ራሳቸውን ስለማይከቱት ነው እና የሰው ልጅን ግን አሁን እንዳልኩት ብናወጣው፣ ሁሉም ያለበትን ቅርጽ ያለመቀበልና ሰውነት የሚባለውን ቅርጹን ያለመቀበልና ሰውነቱ ላይ ሌሎች ተጨማሪ ነገሮችን መፈለግ፣ ሁሉም ደግሞ የሚፈልጋቸው ነገሮች ሁሌ እንደምንለው መጨረሻ ላይ ሄደው ሄደው አገኘኋቸው ብሎ እንኳን ቢል እነሱ ነገሮች ከሰው ከሚባለው ሰፊው ማንነት አንጻር ሲታዩ በጣም ውስንና ጥቂት ሲሆኑበትም ይስተዋላል። እና የሰው ጉዞ ግን ልዩነት የሚባለውን ነገር ከመቀበሉ አንጻር እና ልዩነቱን ከማወቁ አንጻር የመጣበት ምንድን ነው መዘዝ፣ ይሄንን ይመስላል ማለት ነው። እና ከዚህ ሰው ግን ነፃ መሆን ደግሞ ይችላል በአንጻሩ። ለምን ካላችሁ እንደውም አንዳንድ እኛ ጋር የሚመጡ ሰዎች ይላሉ እንዴት ነው ዓለም ላይ አንድን ነገር ለማግኘት የከሌ ቤተሰብ ዘር መሆን አለብን፣ ወይም የከሌ ዘር መሆን አለብን ወይ ደግሞ የሆነ የሀብት ደረጃ ማግኘት አለብን ወይም ደግሞ የሆኑ ዕውቀቶች ባለቤት መሆን አለብን? እዚህ እናንተ ጋር ግን ስንመጣ እንደሱ የሚባሉ ነገሮች የሉም እና እንዴት ነው ሁሉም ሰው አንድ ሊሆን የቻለው? ብለው ይጠይቃሉ። እና የሆነበት ምክንያት አሁን እንዳነሳሁት ሀሳብ ነው። እና ሁሉም ሰው ከፈጣሪ ዘንድ ሲታይ ወይም ደግሞ ፈጣሪ አንድን ነገር ሲያደርግለት ለፍጥረቱ የሚያየው እነዚህ ስጋዊ ልዩነቶችን ሳይሆን ትክክለኛ ሰው የሆነውን ማንነቱን ስለሆነ፣ እሱ ደግሞ ሁሉም ሰው ተመሳሳይ ነው በሱ እና ከሱ አንጻር ስለሚገኝ ነው። ሁሌ እንደምለው ነው ሌሎች አሁን በስጋ ራሱ ያሉትን እንትኖች ፍጥረታቶችን ማየት እንችላለን። ለስጋ በየቀኑ የዕለት ተዕለት አቅርቦት እያደረጉ ያሉ እነ አየር፣ እነ ፀሐይ ብርሃን፣ ሁሌ እንደምናነሳቸው እነሱ ሰውን ሲያዩ ሀብታም ድሃ ብለው አያዩ፣ ወይም ደግሞ ያገባ ያላገባ፣ ወይም እንግዲህ ሁሌ እንደማነሳው እነዚህ እነዚህን አይነት ልዩነቶች ስለማያዩ ሲያዩ ምንድን ነው የሚያዩት? አየር የሚፈልግ ፍጥረት ነው የሚያዩት። ስለዚህ አየር ችግር የለበትም ለሁሉም ሰው ለመድረስ ወይም ለሁሉም ሰው በበቂ ሁኔታ ለመቅረብ እና ከፈጣሪ አንጻር ከታየ ነገሩ በዚህ መልኩ ነው የሚታየው እንጂ ክፍፍሎች አይኖሩም፣ ልዩነቶች አይኖሩም። እነዚህ ሁሉ የሰው አእምሮ ውስጥ ያሉ ጉዳዮች ሆነው ዞሮ ዞሮ ግን ያንን ሰው ራሱን ሰው እንዳይኖር እየከለከሉ ያሉ ጉዳዮች ናቸው በሚል ነው እንግዲህ ዛሬ ይህንን ሀሳብ ይዤላቸው የመጣሁት። ሁሌ እንደምንለው ነው የእኛ ሀሳብ ውስንና ለሰው በቀላሉ መቅረብ አለበት። ምክንያቱም ካነሳናቸው በጣም ብዙ ናቸው የኛ ርዕሶች። ወይም ደግሞ አንዱን ርዕስ ራሱ በጥልቀት እንሂድ ካልን እንኳን የተወሰኑ ደቂቃዎች፣ ቀናቶች ራሱ አይበቁንም እና ከእሱ ይሄን ያህል በላችሁ፣ ዛሬ ልዩነት በሚለው ርዕስ እና በሚቀጥሉት ቪዲዮዎች ደግሞ ከዚህም አንዳንድ ምሳሌዎች እያነሳው እንትን እላለሁ እመጣለሁ። አንዳንድ ጥያቄዎችም እንደዚህ ከዚህም ጋር የተያያዙ የተዘጋጁ ስላሉ እነሱም ጥያቄዎች ላይ የምመልሰው ሀሳብም ስለሚኖር እሱም ላይ አንዳንድ ነገር በዚህ ጉዳይ ዙሪያ እነካካለሁ። ግን በዋነኝነት ደግሞ እንዳልኩት ነው። አንድን ሀሳብ ብቻ ይዛችሁ ከምትሄዱ እኛ ያለንበት ሜዳ በጣም ሰፊ ሜዳ ላይ ስለሆንን መደበኛ ክላሶቻችንን መታችሁ ተቀላቅላችሁ፣ ከዛ መደበኛ ክላሳችን ላይ የእኛ ያገኘንበት እኛ ያገኘነውን ነገር ወይም ደግሞ እኛ የደረስንበትን ነገር መደበኛ ክላሱን በትክክል በመሄድ እንድትደርሱበት ግብዣይን አስተላልፋለሁ። እሺ ለዛሬ የነበረኝ ቆይታ ይሄንን ይመስላል። ልዩነት በሚል ርዕስ ነበር ዛሬ አስተማርኳችሁ። ስለዚህ አሁንም በድጋሚ መደበኛ ክላሳችን ላይ ኑና እሁዱ ያለው አድራሻውን ከቪዲዮአችን ማብቂያ ላይ እንጠቅሳለን። ስለዚህ እዛ መደበኛ ክላስ ላይ ወይኔ ወይ በርኬ ተቀያይረን ስለሆነ የምናስተምረው ታገኙናላችሁ። ከዛ በኋላ እኛ የደረስንበት ቦታ ላይ እንዴት እንደምትደርሱ በሂደት እናሳያቸዋለን ማለት ነው። ስለዚህ ለዛሬ የነበረኝ ቆይታ ይሄንን ይመስላል። ቻው።